ለመላው የክርስትና እምነት ተከታዮች በጠቅላላ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ልንል እንወዳለን። ዛሬ መስቀል ነው። የደሙ የደመራ መስቀል በዓል ደሞ ለየት የሚያደርገው እንደዚህ እንደምታዩት እንግዲህ በመላው ኢትዮጵያ በኦርቶዶክስ እምነት ተከታዮች ዘንድ እንዲህ በድምቀት ይከበራል። ደመራ ተደምሮ ተለኩሶ ምእመናን ተሰብስበው ጸሎት እያደረጉ የምን ቀን ያስባሉ ምእመናኑ። እዚህ ካለው ደመራ ባሻገር ደግሞ በየሰፈራቸው ደመራ አብርተው አብሮነታቸውን አንድነታቸውን የሚያሳዩበትም ጭምር ነው። እዚህ አሁን የምገኘው ቀጨኔ መድኃኔዓለም ቤተ ክርስቲያን አካባቢ ነው። እዚህ እንደምታዩት እንግዲህ በየአድባራቱ በር ላይ እንግዲህ ዛ መስቀል አደባባይ ከሚደረገው ውጪ ደግሞ ሁሉም በየሰፈሩ በየአድባሩ ቤተክርስቲያናት ባሉበት ሁሉ ልክ እንደዚሁ አይነት ደመራ ተደምሮ ጸሎት ይደረጋል። የሚደረጉ ሌሎች ስርዓቶች አሉ፣ መዝሙሮች ይኖራሉ፣ እነሱ እነሱ ይደረጋሉ። ስለዚህ ወደ ውስጥ እንገባና አሁን ጸሎት የሚተደረገ ነው ምን ይመስላል የሚለውን እንከታተላለን። ቀጥሎ ደግሞ ወደ ሌሎች ሰፈሮች እንሄዳለን። ከቀዳሚ አመሻሽ ጋር ናችሁ አብራችን ሆኖ ሰሜን ምዕራብ ላይ ለሚጀምረው ጉዞአችን አሁን ደግሞ እዚ ሾላ በተለምዶ ሾላ ተብሎ የሚጠራው አካባቢ ጋር እንገኛለን። እንደምታዩት ወጣቶች እንዲህ የሚያምር ደመራ ደምረው በሰፈራቸው ደግሞ እንደዚህ መስቀል የደመራ በዓልን እያከበሩ ናቸው የሚገኙት። ሰላም፣ ሰላም፣ ሰላም። በጣም ደስ የሚል አይነት ድባብ ዘበኛ ሰፈርና እንዲሁም ሾላ አካባቢ ይባላል፣ ቀስተዳመናት አካባቢ ይባላል። የሶስት ሰፈር ወጣት ነው። እዚህ ያው በአመት በአመት የምናከብረው ያው። ለየት ያለው ደግሞ በአሁኑ አመት ያው ለየት አድርገን፣ በፊት በተለያየ ነበር፣ ሶስቱም በተለያየ ቦታ ነበር የሚከበር የነበረው በየብቻ ነበር። አሁን ወደ አንድ አምጥተነው ዝሽ ቦታ ላይ እያከበርን ነው ያለው። ይህንን ይመስላል ያው ከመቼ ጀምሮ ትዘጋጃላችሁ ያው እኛ የምንዘጋጀው ቢያንስ ሳምንት 15 ቀን ሲቀረው ነው ያው ብዙ ሰው በየዓመቱ ቃል እንደ ስለት እንደሚባለው ሁሉም ሰው ቃል ይገባል ያንን እየደወልን ከሳምንት ከ15 ቀን በፊት ያለውን ነገር ይመዘገባል ሳምንት 15 ቀን ሲቀረው እየደወልን እናስታውሳለን ያንን ያንን ይሰበሰባል ባለው ነገሮችን ያው እንደዛ ያው ሽብርቅ እናረጋለን ሰፈራችንን ማለት ነው። በጣም ደስ ይላል። ቡናም አለ ዳቦም አለ ፈልድሻም አለ። ያንን መስቀልም ለመሰባሰብ ለአንድነት የምንጠብቃት ቀናት ማለት ነው። የምንሰባሰብባት ጊዜ ነች መስቀል ማለት ነው። አንድነታችንን የምንታይበትም በዚህ ነው። እንግዲህ ለወጣቱም ያው በየሰፈሩም ያለው እንኳን አደረሳችሁ እንላለን። ያው እንደዚህ አይነት መሰባሰብን ሁሉም ጋ ቢኖር አሪፍ ነው እንላለን። አመሰግናለሁ። በጣም ደስ ብሎኛል፣ ስለገኘችሁ መልካም በዓል ይሁንልሽ። እንግዲህ ተመልካቾቻችን አሁን እዚህ ካለውበት ሰፈር ደግሞ እንወጣና ወደ ጊዮርጊስ እናመራለን። እዛ አካባቢ ላይ ምን እንግዲህ ሌሎች ወጣቶች ይኖራሉ፣ ምን ይመስላል፣ አብረን እናያለን አብረን የቅራኔ አመሻሻችን ተመልካቾች እንደምትመለከቱ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ የመስቀል ደመራ ባል በታላቅ ድምቀት ሲከበሩ ሏል። መስቀል አገባባይ ላይ ካለው ደመራ በተጨማሪ ደግሞ እንደምታወቁ በየ- በየአብያተ ክርስቲያናት ውስጥ ድምቃጨን የነበሩ እዚህ ደግሞ በመናገሻ ገነት የጥቅስ ጊዮርጊስ ቤተክርስቲያን ወይም ደግሞ በተለምዶ አራዳ ጊዮርጊስ ብለን በምንጠራው ቤተክርስቲያን አካባቢ መምና እንደዚህ ተሰብስበ ደግሞ ደመራ አብርተዋል። እንግዲህ አብራችሁ ስለነበራችሁ እዚህ ጋር ገና እናመሰግናለን። መስቀል ደመራ በዓል እንዲህ በአማረ መልኩ ተከብሮ ነበረ። 2018 እንደዚህ አልፏል። ለ2019 የሚቀጥለው አመት የከርሞ ሰው ይበለን እያልን እንሰናበታችኋለን ሳው